በዚህ ቤት ደናደራችሁ ወንጌል ሰምታችኋል። ኢየሱስ ክርስቶስ ሞቶላችኋል። ጎድኔው ሲዘን መተና እሱ ራዕይ ሳይሆን ፕሮጀክት ራዕይ ስሙ በጉሩፕ አይሰጥ። ራዕይ ባይኖ ህዝብ መረድ ይሆናል ሚሆን ይመስላል ሲያለፈደቀዛ ው ቤቱ ደት ራዕይ እብደት ነው የሚመስለው። የሚያዩ ሰዎች ሁልጊዜ ለብዙ ሰዎች እብድ ናቸው። ምክንያቱም ብዙ ሰው ሳያየው ነው ቀድሞው የሚያዩት እና ብዙ ሰው ያላየውን ያየው እና ብዙ ሰው ግራ ይገቡ።

ሰዎች በሙሉ እንደ ተሳሳታችሁ የሚነግሯችሁ ሰዓት ይኖራል። እንዴት ነው የምትቆሙት ያለ ቪዥን? ራይ ቪዥን ኢዝ ዘ ፋውንዴሽን ኦፍ ካሬጅ ንደ ፊው ኦፍ ፐርሲስታንስ የጽናት ነዳጁ ራይ ያየ ሰው ሁሉ ሰው ግራ ሲገባው ግራ አይገባውም። ምክንያቱም አይቻል አይ ሲ አንድ ነገር አይቻል እግዚአብሔር አሳይቶኛል። እኔ ማጫ እግዚአብሔር ለማሳየቱ ተግቷል። እኔ ለማየት ተግቻ። ስለዚህ ኔቨር ወደኋላ ሊመልሰኝ የሚችል አቅም የለም። ስሙቴ ቪዥን ኢነርጂ ኦፍ ፕሮግረስ የእድገት ኢነርጂ ነው ወይም ኃይል ነው። ሁልጊዜ ራዕይ ሲኖራችሁ ለማደግ ውስጣችሁ ኃይል አለ። ያላችሁበት የትኛውም ሌቨል ሳትስፋ ያደርጋችሁ ገና ዜር ኢዝ ሞር ገና ያልነካሁት ነገር አለ። ገና ያደረስኩበት ስፍራ አለ። ገና የምደርሰው ነገር አለ። ሁልጊዜ ኢንስፓየርድ ያደርጋችኋል፣ ኢነርጄቲክ ያደርጋችኋል። ስጋችሁ ደክሞ ሊሆን ይችላል፣ ግን ውስጣችሁ ያለው ነገር ያነሳሳችኋል። ቪዥን ዛትስ ዋይ ራዕይ ባይኖር ነው ህዝብ መረን ይሆናል። ህዝብ ካላየ መረን ነው እሚሆነው። እንዴት እንደሚሆን ታውቃላችሁ። መሳፍንት ምራፍ ሃያ አንድ ቁጥር ሃያ አምስት ላይ የመጨረሻው ምራፍ የመጨረሻው ቁጥር እንዳትረሱት፣ ማለት የመጨረሻው ምራፍ የመጨረሻው ቁጥር እንደዚህ ነው። የሚል ሰው ሁሉ በዛን ዘመን በእስራኤል ዘንድ መሪ አልነበረም፣ ሰው ሁሉ መልካም መስሎ የታየውን ያደርግ ነበር። ይሄ መሪ በሌለበት ራዕይ ከሌለበት ቦታ ላይ ሁሉ ሰው መልካም መስሎ የታየውን የሚያደርግ መልካም ማድረግ ትክክል ማድረግ አይደለም። ብዙ ሰዎች የሚሳሳቱት መልካም ስላደረጉ ትክክል ያደረጉ ይመስላል። መልካም ማድረግ እና ትክክል ማድረግ ይለያያል። እያደረጋችሁ ያላችሁ መልካም ሊሆን ይችላል፣ ግን ትክክል ካልሆነ እግዚአብሔር ፊት ሲቀር ይቃወማ። ታውቃላችሁ መጽሐፍ ቅዱስ ላይ በጣም የሚገርመኝ ሰዋል። አንድ ጊዜ አሮን፣ ማርያም የሙሴ ታላቅ ወንድሞች ናቸው

ታውቃላችሁ ሄዳችሁ አንብቡ። መጽሐፍ ቅዱሳችሁ ዘኍልቍ ምዕራፍ 13 ከቁጥር አንድ ጀምሮ እስከ መጨረሻ ስታነቡ ሙሉ ታሪክ ታገኛላችሁ። አንድም ቦታ ሙሴ መሳሳቱን አልነገራቸው። ምን እንደሚል ታውቃላችሁ መጽሐፍ ቅዱስ? አንድ ቦታ ላይ ካህናቶቹ ህዝቡ የማይበላው ምግብ በሰንበት ይበላል። ለህዝቡ ኃጢአት፣ ለካህኑ ግን ኃጢአት ነው። ኢየሱስ ይሄን ማቴዎስ 12 12 ላይ አንድ ጊዜ ሲጠይቁት፣ እንዴ? እናንተ አታፉ አላነበባችሁ ምን? ዳዊት እኮ አንድ ጊዜ የካህኑ ምግብ ተረቅ አርጎ በልቶ ሄደ። እና ምንም ኃጢአት አሎን። ዴራ እግዚአብሔር የሚሄድባቸው መንገዶች አሉ። እና መልካም መስሎ ስለታያችሁ ማረግ የለባችሁ ልክ ነው ወይ? የእግዚአብሔር ቃል ስለዚህ ልክ ምንድነው? የእግዚአብሔር ቃል ያለው። ከዛ ከወጡ በኋላ ማርያም ሙሴ እኮ እንደ እናንተ አይደለም፣ እንደ ሌላ እኮ ነብያ ብቻ አፍላፍ አፍላፍ የማወራው ሰው እናንተ ማርገታችሁ ተበጠብጣለች። እግዚአብሔርም ተቆጥቶ ሄደ፣ ማርያምም ለምጻሙ ነች። ለምን ሲባል ሺዶ ነው። እሷ ኮ ስታስበው መልካም ያደረገች ነበር ይመስላል፣ ግን ልክ አይደለም። መልካምና ልክ ለብዙ ሰዎች ኮንፊዥን ናቸው። ብዙ ሰዎች እግዚአብሔር ቤት ውስጥ መልካም ያደረጉ እየመሰላቸው ስህተት ይሰራል። መልካም ማድረጋቸው አይደለም በቂ ልክ ነው ወይ ያደረግኩት? ሰውን ሳሎኑን አጥዳው ሰው ይመጣብኛል፣ እግ ላይ መጣብኛል። ሳሎኑን አዘጋጅተህ ጠብቀኝ ብላችሁ ሳሎኑ ዝብርቅርቅ ብሎ ግቢውን አጥድቶ መንጅታ ቤቱን አጥድቶ ሰፈሩን አጥድቶ ቀበሌውን አጥድቶ ሊጠብቃችሁ ሰውየው መልካም አድርጓል። ካላደረገ እዚህ ብዙ ሰዎች መልካም በማድረግና ልቅ በማረግ በማድረግ ውስጥ ያለውን ልዩነት ዲስከበራል። ራዕይ ከሌለ ሰው ሁሉ መልካም መስሎ የታየውሉ መቆም መልካም ከመሰለው ይቆማል። መሄድ መልካም ከመሰለው ይሄዳል። መብላት መልካም ከመሰለው ይበላል። መደባደብ መልካም ከመሰለው ይደበድባል። መግደል መልካም ከመሰለው ይበላል። ዋቴቨር ቤቱ መልካም ከመሰላቸው ያደርጉታል። እግዚአብሔር ግን ሪጀክት ያደርጋል። ለምን ሲባል፣ ንጉሥ አልነበረም። መሪ አልነበራቸውም። መሪ መሪ የሚያደርገው ካየ ብቻ። ካላየ መሪ ሳይሆን የፕሮጀክት ማኔጀር። በአማርኛ ላይ ብዛ ብተረጉሞ ነው የፈታታው ስቱ ምን እንዳለ እስኪ ብዙ ማኔጀሮች አሉ ብዙ መሪዎች ግን፣ ማኔጀርና መሪ ይለያያል። ማኔጀር ያለውን ነገር ማኔጅ ማለት ነው። የሚያየው ነገር የለም። ስሙ ከስሙ ነው የሚጀምረው፣ ማኔጅመንት፣ ማኔጀር፣ ማኔጀር ያው። ሁልጊዜ መሪ ልዩነት ምንድን ነው? ቀድሞ ያያል እና አይሲ አይሲ አይሲ። ስለዚህ ምንድን ነው የሚያደርገው? ዘሆን ከኋላ ያለውን ነገር የሚወስደው ወዳየው ነገር። ብዙ ሰዎች አሉ ምድር ላይ አንዳንዴ የዚህ ጨርቅ መሪ ነነኝለው። ያ ምንድን ነው ያየኸው

በአየር ላይ ያስገኖች በኮረንቲ ላይ ጥበብ ተናገረ። ሰው የደረስንበት ብዙ ሰዎች በህይወት ላይ የደረሱበት ስፍራ ሁሉ ልክ ይመስላል። ሷ የሆነ ነገር ከደረሱ በቦታ ላይ የሆነ ነገር ካጋጠላቸው ምንድን ነው የፊልድ ይባላል። ምን አ ኮርስ ከዛ ደግሞ እየሄዱ ነው የሄዱ ከዚህ ጋር ተቃራኒ የሆነ ሌላ ኮርስ የለም ሲያገኙ ያ ኮርስ ይወስዳል። ከዛ ላይቸው ኮርስ በኮርስ የትም አይደርሱ ምን ራዕይ ያለው ሰው ፎከስ ብሎ የሚያደርገውን ያውቃል፣ የት እንደሚሄድ ያውቃል። መካከል ላይ የፈለገ ነገር ቢገጥመው አሪፍ አሪፍ ኦፖርቹኒቲ ሊገጥመው ለአንድ ነገር ቦቻ ነው። ለዚህ ላየሁት ራዕይ ለዚህ ላየሁት ራዕይ ይኖራለሁ። በዚህ ጋር ለምን አትታጠፍም?

ራዕይ ስምእ ው ነው ያላቸው ሰዎች አንዳንዴ መራራ ሊሆን ይችላል፣ ትሄዱበት በቃ ግን ኖ ማጠሯት ምንም ነገር መራራ ቢሆን ሌላ አቋራጭ መንገድ አትጠቀሙ። አንዳንዴ የሚያምኑ ቦታዎች ምታርፉ ትችላል ግን ምንም አይመስልም። ከፊት ታይና ትጽናናላችሁ። ኢየሱስ ከፊቱ ስላለው ደስታ በመስቀል ታግሶ፣ ከፊቱ ደስታ ነበር። ያንን ደስታ እያየ ዛሬ መስቀል ላይ ታገሰ። አንዳንዴ ትዕግስት ካቃታችሁ ትዕግስት የሚመጣው በማየት ነው። ትምህርቱ አላበቃም። ከዚህ ጠቃሚ ማስታወሻ በኋላ ይቀጥላል። ከዚህ በፊት የእግዚአብሔር ሰው መጋቢ ተዘራ ያሬድ ያስተማረባቸው ርዕሶች በኤምፒ3፣ በዲቪዲ፣ በሲዲ፣ በሞባይል ፎርማቶች ተዘጋጅተው ቀርበዋል። በተጨማሪም ድረ ገጻችንን ግሎሪየስ ኢትዮጵያ ዶት ኦርግን ይጎብኙ። ተባርካችኋል። አሁን ትምህርቱ ይቀጥላል። መልካም ቆይታ። ሕዝብ መረን ይሆናል። መረን የሚለው የብራስ ስሙ በጣም ያስገርመኛል። ፓራ የሚል ምንድን ነው? መረን ማለት መረን ማለት

የደረስክበት ቦታ ያለው በብሎ ፒክ ታረጋል። መረን ይሆናል። የሚለው ሌላኛው ትር ዲስሚስ ይ- መደምሰስ ራዕይ የሌለው ህዝብ ይደመሰሳል። ወገኖች ራዕይ ከሌለ መደምሰስም አይቀርም። የራዕይ እሱ ጋር ነው እንደዚህ የሚል አቮይድ ይደረጋል፣ ይወገዳል። ራዕይ የሌለው ራእይ የሌለው ህዝብ ወደ ኋላ መለሳ። ራእይ የሌለው ህዝብ ኔክድ ይሆናል፣ ራቅቱን ይቀራል። ራእይ የሌለው ህዝብ ፐሪሽ ይሆናል፣ ይጠፋል። ይ ራእይ የሌለው ህዝብ አንከቨርድ ይሆናል፣ ያልተከለለ ህዝብ ስዋይ። ሁሉም ክርስቲያን በሎካል ቤተ ክርስቲያን ውስጥ መታቀፍ ያለበት። የምትታቀፉበት ቤተክርስቲያን ከእግዚአብሔር የተሰጠው ራእይ መኖሩ ጨክ ማድረግ አለበት። በምስጭ ት አለመመስረቱ በቁጣ አለመመስረቱ እናንተን ለማናደድ አለመመስረቱ እንዲህ የሚባል አገልግሎት አለ። በጣም ብዙ የሆነ ሰው ለማናደድ ብዙ ጨርቾች አሉ። አንተን እንትናደድ ከጎን ይከብዳል። ኮንቲኒው ቪዥን ስለሌለ ፕሮቪዥን የለ

ወንድሜ ደሜ ጌታ አይባን ሃሌሉያ፣ አሜን። ቻ ወንተ ናሸኝ ኔክስት ታይም አያገኛችሁ ይሲ ለምንድነው እንደዚህ ሆኖ ብዙ ክርስቲያኖች አንከቨርድ ላይፍ ይኖራሉ? ስሙኝ፣ ዝሆን በምንም ታሪክ አብሮ ያለ አንበሳ አይበለም። ዝሆን አብሮ ያለ አንበሳ አይጠጋም። ዶንሊ ታክቲክ የሚጠቀመው አንበሶች ይሄንን ናሽናል ጂኦግራፊ ብዙ ጊዜ ይሰሩታል። ጌታ ይባርካቸው። ጋብዣቸው መልክቴን ለማቅለል ማለት ስትናግል የሚያደርጉት አስራ አምስት ወይም ሀያ አንበሳ ይመጣል። ምንድን ነው ፋይት የሚያደርጉት? አራት አንበሳ አራት ዞን ካለ አስራ አምስት አንበሳ ኖሩ አይጠጓቸው። የሚያደርጉት ምንድን ነው? ቄጥለቄጥ ይጋጠማሉ። ዞኖቹ እና መጠበቅ ሲመጣ አንበሳን ወደ ላይ እያደረገ ምናምን ሲል አንደኛው ሲወርቅ ሌላው ይሸሻል። አንበሳ የእንስቶች ንጉሥ የሚባል ግን ብዙ ጊዜ የሚጠቀሙት ቴክኒክ ምንድነው? አንድ ላይ አንበሶቹ ሮጦ ይመጣል። ሮጦ ሲመጡ ይበተናል። ዘሞመን ሲበተኑ የተወሰነው ግሩፕ አንዱን ዝሆን ለይቶ ያወጣዋል። ምንም እንኳን በጋራ እያለ ባይበላ ምንም ብትወፍርም፣ በዝሆኑ ቢያክልም ያንም ሚያክል ነገር አንበሶቹ ይጠቁታል።

ያ ጃኬት፣ የተቀባ ጃኬት ያ ጃኬት እያለ እግዚአብሔር ሊነካው አይችልም። አያቸው ያ ከቨር ካደረገው ድረስ አይነካም። ስለዚህ አንከቨርድ ይሆናል፣ ኢግኖራንስ ውስጥ ይገባል ይላል፣ ብቸኛ ይሆናል፣ መረን ይሆናል የሚለው ሞስት ፓወርፉል ፎርስ ኢን ላይፍ ኢዝ ዘ ፎርስ ኦፍ ቪዥን። በምድር ላይ ኃይለኛ ነገር ምን ተጠቃላችሁ? የሚያዩ ሰዎች ሲ ራዕይ ያላቸው ሰዎች ሲነሱ፣ በቃ ሴ አይተው የመጡ ሰዎች ካሉ ታሰ ምንም ነገር አያቁማችሁ? ትውልድ በሙሉ ምን ይከተላቸው። ጠርጋው ነው የሚወስዱት ህዝቡ። ለምን ሲባል አይተዋል። ከጌታ ጋር የሚተባበር አንድ መንፈስ ነው እኛና ጌታ ልዩነት የለን ነው ሚክስ አገና አንድ ሆነና ዲያምሎስ የሚያደርገው ምንድን ነው? ከዛ መካከል የጠራ ሰው ነው። ብርቱ ክርስቲያን ብቻ ክርስቲያኖች ይገጥሙኛል። ከሆነ ወር በኋላ ብዙ ጠንካራ ክርስቲያን ከነበሩ ለተወሰነ ጊዜ ምንም እየጠፋባቸው እየጠፋባቸው እየጠፋባቸው ኖርማል ኖርማል መሆናቸውን እስከማይለዩት ድረስ ያደሳቸው። ከዛ ብቻ እና ከዛ ኢሚዲት ከዚህ ከወጡ በኋላ ደግሞ ዲያብሎስ ሁልጊዜ ታርጌት ሆ ከቸርች ማውጣት አለ፣ ቸርች አንቅቶ መሀል ላይ ማስቀረት አለ። መመለስ ነው ወደ ዓለም የሚፈልግ እና አንዳንድ ድሮ ማስተምራቸው የነበሩ ልጆች አንደኛው ባክ አረገል። ያው ደካ ተማርኩ በደምብ ስለማስተምራቸው አጥንታቸው ውስጥ ይገባልና፣ መላቀቅ ያቅታቸውና ለሊት ይደውልልኛል። ዘጠኝ ሰዓት አሎ አሎ እንትላል ደህና ነው? ያስተማርከኝ ትምህርት ትዝ ብሎኝ፣ ምንም እንኳን ብጠጣ፣ ምንም እንኳን ብጠጣ አሁንም ግን ያ ትምህርት እኮ ይዞኝ ዩ ሲ ክርስቲያን ከቸርች ውጭ መኖራቸው ምናምን። እባክህ ዛሬ እንግዶች ናችሁ፣ ቸርች የሌላችሁ ሰዎች ካላችሁ ይመስሉ ፋይንዳውን ቦታችሁን መፈለግ አለባችሁ። ቦታችሁ ላይ መግባት አለብን እንጂ ብቻችሁን ክርስቲያን መሆን አትችሉም። እንዴት እጅ ብቻው ሄዶ አካል እንዴ! አሁን ይሄ እጅ ቢሄድ ከዚህ ተነጥሎ በቃ ይሄኛው ይኖራል? ይሄኛው ሞተ። አቆ ለኖር ያቆማል። እዚህ ፈንክሽን ማድረግ ብትችሉ እግዚአብሔር ቤተ ክርስቲያን ውስጥ በማስገባት ከዛ ጳውሎስ እየሄድኩ እያለሁ ከፀሐይ ድሮነት የበለጠ ብርሃን በራል ማነስ ነው ኢየሱስ፣ አንተ የምታሳድደኝ እኔ ኢየሱስ ነገር ግን ተነሳና በእግርህም ቁም። ስለዚህ እኔም ባየህበት ነገር ላንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾመት አይቻለውና እ ፈስ አገልጋይ እንደሚሆን ነው የኃጢአትን ስርየት ስሙ የጳውሎስ አገልግሎት ይሄ ነው። በኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ሥልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍ ከህዝቡና ወደ ስለዚህ ማለት እንግዲህ ንጉስ አግሪፓ ሆይ፣ እሺ ከሰማይ ለታየ ራዕይ አልታዘዝ አላልሁ። ምክንያቱም ቢዮን ሊሚቴሽን ነው። ካንተ አቅም በላይ። በምድር ላይ ኃይለኛ ነገር ገንዘብ አደለ። በምድር ላይ ኃይለኛ ነገር ራዕይ ነው። በምድር ላይ ኃይለኛ ሰው ራዕይ ያለው ሰው። ኃይለኛ ሰው መሳሪያ ያለው ሰው አለ የሚያሉ ሰዎች ኃይለኛ ሰዎች ናቸው። እምቢ ምክንያቱም እምቢ የሚልበት ሌቭል አይደለም። አሁን ያለ ያየው ብርሃን ፀሐይ አምፖል ሲያረግብን ከዚህ በላይ ምና ስሙ አንድ ሰው ሲናገር እንደዚህ ያለ ድሪም ቢዮንድ ዋት ሲምስ ፖሲብል ቱ ለአንተ ይቻላል ብለ ከምታስበው አልፈ እይ፣ ዋት ዩ ድሪም አባውት ኤንድ ድራይቭ ፎር ዮር ድሪምስ።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 በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ፣ እንኳን ደስ አሎት! ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቶ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት